ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ወሳኝ እጅግ በጣም ጠቃሚ አስተማሪና ድንቅ የሆነ ቪዲዮ ነው ውድ ቤተሰቦቼ በዛሬው ቪዲዮ የምናየው ምንድን ነው ካላችሁ በተለያየ ጊዜ የምንጠቀማቸውን በየዕለቱ ደግሞ የምንጠቀማቸውንም አንድ ላይ የህይወት አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህ አባባሎች በተለያየ ጊዜያት ውስጥ ከጓደኞቻችን ጋር ለመጻጻፍ ራሳችን ደግሞ አንብበን የማንበብ ክህሎታችንን ለማሳደግ፣ ከዚህ በተጨማሪ ደግሞ ጣፋጭ የሆነ ንግግር ለመናገር ወይም በሰው ዘንድ ተቀባይነት ለማግኘት፣ ከዚህ በተጨማሪ ደግሞ ለምንናገረው ለእያንዳንዱ ነገር ውጤት ወይም ቫሊዩ እንዲኖር የሚያደርጉትን ንግግሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ታዲያ ይህንን ቪዲዮ በማየት እነኚህን አባባሎችን በደንብ በማወቅ በማንበብ የማንበብና የመጻፍን ክህሎት ስለሚያሳድግላችሁ በደንብ እስከ መጨረሻው እንድትከታተሉኝ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎች ይህንን ቻናል በመከታተል የማንበብና የመጻፍ ችሎታቸውን በጣም በአጭር ጊዜ ውስጥ ስላሻሻሉ እናንተም ይህንን ቻናል በአግባቡ በመከታተል የእውቀት ደረጃችሁን ማሳደግ የሚችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛንም ደግሞ ላይክ ኮመንት ሼር በማድረግ እንደዚህ አይነት ቪዲዮ በየጊዜው እንድንለቅ እንድታበረታቱን ይሁን ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ እጅግ አስደሳች ዜና ነው። እኛ ጋር መጥታችሁ በጣም በአጭር ጊዜ ውስጥ፣ በወራት ውስጥ መሰረታዊ በሆኑ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች ላይ ማንበብና መጻፍ ስለምናለማምዳችሁ በአጭር ጊዜ ውስጥ ስለምናሰለጥናችሁ ከእኛ ጋር መማር እንድትጀምሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ በማናገር ወይም ሀይ በማለት ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ቪዲዮን ላይክ፣ ኮመንት በማድረግ አዲስ ሆናችሁ ደግሞ ሳብስክራይብ የምትሏን የደወል ምልክቷን በመጫን ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ደብተር እስክሪፕቶ ይዛችሁ ብትከታተሉ እጅግ በጣም እየተሻለ ነው። ምክንያቱም ደብተር ላይ የተጻፈ ነገር እንደገና ለማግኘት ስለሚቀልላችሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን የህይወት አባባሎችን እያንዳንዳቸውን በቀስታ እያነበብን ትርጉማቸው ደግሞ ምን እንደሆነ በውስጣቸው ያለው ምስጢር ምን እንደሆነ ቅኔው ምን እንደሆነ እያንዳንዳቸው እናያለን ማለት ነው። ውድ ቤተሰቦቼ ማንበብ የቻላችሁት እኔን እየቀደማችሁ በማንበብ እኔ ካነበብኩ በኋላ ትክክል እንደሆናችሁና እንዳልሆናችሁት ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ እኔን በመከተል ቀስ ብላችሁ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። እዚ ጋር እንደምትመለከቱት የመጀመሪያው አባባል ምን ይላል? አብረን እናንበብ። ሰላምህን ሰላምህን ይላሉ ውድ ቤተሰቦቼ። ስትመርጥ ስትመርጥ ይላሉ ውድ ቤተሰቦቼ። ስትመርጥ ስትመርጥ። በጣም አሪፍ። ብዙ ብዙ ይላል። እዚ ጋር ደግሞ ስንብቶች ስንብቶች ይላል። ስንብቶች ይላል ይኖ ራሉ ይኖራሉ ይላል በጣም አሪፍ። እስኪ አንድ ላይ አያይዘን እያንዳንዱን ቃል አሁን ያነበብነውን አያይዘን እናንብብ ማለት ነው። ዲ ቤተሰቦቼ እዚ ጋ እንደምትመለከቱ ሰላምህን ስትመርጥ ብዙ ስንብቶች ይኖራሉ ይላል። አያችሁ ዲ ቤተሰቦቼ እናንተ ከጫጫታ ስትወጡ አብዛኛው ሰው የእናንተን ሰላም ለማበላሸት ስለሚመጣ ራሳችሁን አዘጋጅታችሁ ከዛ ነገር ወጣችሁ በሰላም ለመኖር ስትፈልጉ ብዙ ሰው ከናንተ ይሸሻል። ብዙ ነገር ምናልባት ከናንተ ሊሄድ ይችላል ማለት ነው። ስለዚህ ከሁሉም የሚበልጠው ሰላም ስለሆነ ራሳችሁን በእንደዚህ አይነት አየር ክልል ውስጥ ማኖር ትችላላችሁ ማለት ነው። ለዛ ነው ሰላምህን ስትመርጥ ብዙ ስንብቶች ይኖራሉ ይላል ማለት ነው። ድ ቤተሰቦቼ በጣም አሪፍ እዚህ ጋር ወደ ሁለተኛው እናልፋለን ራስ ህን ይላል ራስህን ይላል። ውድ ቤተሰቦቼ በጣም ጥሩ። ሳታገኝ ሳታገኝ ይላል ሌላ ሌላ ሌላ ይላል። በጣም ቆንጆ ሰውን ሰውን ሰውን ይላል መፈለግ መፈለግ የለብህም የለብህም ይላል። እስኪ አንድ ላይ አብረና አንብብ። ራስህን ሳታገኝ ሌላ ሰውን መፈለግ የለብህም። ይህ ማለት ምን ማለት ነው ውድ ቤተሰቦቼ? አንዳንድ ጊዜ ከራሳችን ጋር ሳንስማማ የሰውን ነገር ማስተካከል እንሞክራለን ማለት ነው። ስለዚህ ሁል ጊዜ ማወቅ ያለባችሁ መጀመሪያ ራሳችሁን ማግኘት አለባችሁ ከራሳችሁ ጋር መስማማት አለባችሁ ማለት ነው። ወደ ሌላ ሰው ጋር ከመሄዳችሁ በፊት የሌላን ወይም ለሌላ ሰው አስተያየት ከመስጠታችሁ በፊት ምናልባት እናንተን በዛ ነገር ውስጥ እንደሆናችሁና እንዳልሆናችሁ ማረጋገጥ አለባችሁ። መጀመሪያ ከራሳችሁ ጋር መስማማት አለባችሁ ማለት ነው፣ ውድ ቤተሰቦቼ። በጣም አሪፍ። ወደ ቀጣዩ እናልፋለን። እዚህ ጋር ያለው ምን ይላል ካ ካልተኖረ ይላል። አያችሁ፣ ኤኛው ቃል ካልተኖረ ይላል። በጣም አሪፍ ልጅነት፣ ልጅነት፣ ልጅነት ይላል። በጣም አሪፍ ያልተኖረ፣ ያልተኖረ፣ ያልተኖረ ወጣትነት፣ ወጣትነት ይቆጫል ይላል። አያችሁ፣ ውድ ቤተሰቦች እስኪ አንድ ላይ አብረን ናንብብ ካልተኖረ ልጅነት ያልተኖረ ወጣትነት ይቆጫል ይላል። ይህ ማለት ምን ማለት ነው ካላችሁኝ፣ ለምሳሌ አንዳንድ ጊዜ የልጅነት ጊዜያችሁን በተለያየ አጋጣሚ ምናልባት ደስተኛ ሆናችሁ ላታሳልፉ ትችላላችሁ፣ ላትኖሩ ትችላላችሁ። ነገር ግን ከዛ ይልቅ ደግሞ ያልተኖረ ወጣትነት ሁሉም ነገር የሚያምረው በወጣትነት ነው። ስለዚህ ወጣትነት ደግሞ ራሳችሁን በደንብ የምታውቁበት እና የተሻለ ሕይወት መኖር የምትችሉበት ጊዜ ነው። በወጣትነት ላይ ያልተኖረ ህይወት በጣም ይቆጫል ማለት ነው። ውድ ቤተሰቦቼ መስራትም ካለባችሁ ወጣትነት ላይ ጠንክራችሁ ብትሰሩ፣ በኋላ ስታረጁ ህይወት አይከብዳችሁም ማለት ነው። ምክንያቱም ምርጥ የሆነ ፋውንዴሽን ወይም መሰረት በወጣትነት ጊዜ ውስጥ ስላስቀመጣችሁ ህይወታችሁ እየጠነከረ ይሄዳል። ስለዚህ ካልተኖረ ልጅነት ያልተኖረ ወጣትነት ይቆጫል። ስለዚህ ከልጅነት ይልቅ በጣም የሚቆጨን ወይም የሚጸጽተን ወጣትነታችን ነው። ስለዚህ ወጣትነታችንን በአግባቡ እንጠቀም ማለት ነው ቤተሰቦቼ። ሁሉም ነገር የሚያምረው በወጣትነት ስለሆነ መጫወትም፣ መደሰትም ምንም ነገር መሆንም በወጣትነት ስለሚያምር ወጣትነታችሁን ሳትኖሩ አትለፉ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። ወደ ቀጣዩ እንሄዳለን። እዚህ ጋር የምታዩት ሌላኛው ምን ይላል? ድሃ ይላል ወይም ድሃ ማለት ትችላላችሁ። ድሃ ድሃ ብድር ብድር ብድር ብድር መውሰድና መውሰድና ፍቅር ፍቅር ፍቅር መስጠት መስጠት አይፈራም አይፈራም ይላል። እስኪ ውድ ቤተሰቦች አንድ ላይ እናነባለን። ድሃ ብድር መውሰድና ፍቅር መስጠት አይፈራም ይላል። አያችሁት? ይሄ ትንሽ ያዝናናል። ምክንያቱም ድሃ ብድር ምክንያቱም ገንዘብ ስለሌለው ድሃ መበደርን አይፈራም። ከዛ በኋላ በደንብ ነው። ከሀብታም ይልቅ ፍቅር የሚሰጠው ጊዜ የሚሰጠው ደሃ ነው ተብሎ ይታሰባል ማለት ነው፣ ውድ ቤተሰቦቼ። ደሃ ብድር መውሰድና ፍቅር መስጠት አይፈራም። ይህንን ስላችሁ ውድ ቤተሰቦቼ፣ ማንም ሰው ደሃ ሊሆን ይችላል፣ ነገር ግን ከድህነት በደንብ ተግቶ ከሰራ መውጣት ይችላል ማለት ነው፣ ውድ ቤተሰቦቼ። ስለዚህ ደሃ ሆኖ እንዲፈጠር ወይም ደሃ ሆኖ እንዲሞት የተወሰነ ሰው የለም። ሁሉም ሰው እድሉን በአግባቡ ከተጠቀመ እግዚአብሔርን ደግሞ ከለመነ ከድህነት ይወጣል ማለት ነው ውድ ቤተሰቦቼ፣ ሁሉም ሰው ራሱን ካሻሻለ ከዚህ ህይወት መውጣት ይችላል ማለት ነው። በጣም አሪፍ፣ ወደ አምስተኛው እንሄዳለን። አሁን ደግሞ እዚህ ጋር የምታዩት ምን ይላል? ያንተ ያንተ ያንተ ይላሉ ውድ ቤተሰቦቼ ያንተ ቀን ቀንና ን ሁለት ፊደል ነች። ቀን ይላል። ሌላ ምንም አዲስ ነገር የለውም። ቀን ስመጣ ሲመጣ ሲመጣ ሲመጣ ቅርጫት ቅርጫት ቅርጫት ይላሉ። ውድ ቤተሰቦቼ ራሱ ራሱ በጣም አሪፍ ውሃ ውሃ ውሃ ይይዛል ይይዛል ይላል። እስኪ አንድ ላይ አያይዘን እናንብበው ያንተ ቀን ሲመጣ ቅርጫት ራሱ ውሃ ይይዛል። ይህ ምን ማለት ነው ካላችሁኝ ውድ ቤተሰቦች፣ ይህን ደግሞ እንዴት ነው የምንጠቀመው ካል ያንተ ቀን ሲመጣ ቅርጫት ውሃ ቅርጫት ራሱ ውሃ ይይዛል ይላል። ይህ ማለት ለምሳሌ ቅርጫት ውሃን መያዝ አይችልም። ውሃ የሚያዘው ምንም አይነት ቀዳዳ የሚባል ነገር በሌለው ነገር ነው። አሁን ለምሳሌ በእጃችን ውሃ መጨበጥ አንችልም። ምክንያቱም በተለያየ ቦታ ቀዳዳ አለው ማለት ነው። ውሃ አያዝም በጭራሽ። ወይ በጀረኪን ወይም ደግሞ በፕላስቲክ ነገር ምናም ካልሆነ በስተቀር ምንም አይነት ቀዳዳ በሌለ ዕቃ ውስጥ ካልሆነ በስተቀር አይያዝም። ነገር ግን እዚህ ጋር ያንተ ቀን ሲመጣ ቅርጫት ራሱ ውሃ ይይዛል ይላል። ቅርጫት በጣም ብዙ ቀዳዳ አለው፣ በጣም ብዙ ክፍተት አለው። ነገር ግን ያንተ ቀን ሲመጣ ማለት ለእናንተ የተሻለ ቀን ሲመጣ ሁሉም ነገር ስለ እናንተ ይሰራል ወይም ለእናንተ ይሰራል ማለት ነው። ውድ ቤተሰቦቼ ያ ማለት አንደኛው መልካም እድል ከመጣላችሁ ሌላውን እድል ይዞ ይመጣል። ቀናችሁ ሲሆን በጣም የተሻለ ነገር ወደ ህይወታችሁ ይመጣል። ምንም አይነት ነገር ብትነኩት አይበላሽም ማለት ነው። ውድ ቤተሰቦቼ ለዛ ነው ያንተ ቀን ሲመጣ ቅርጫት ራሱ ውሃ ይይዛል ቅርጫት the only thing ውሃ መያዝ አይችልም። ቅርጫት the only thing ማድረግ ማይችለው ውሃ መያዝ አይችልም በጭራሽ አይችልም። ነገር ግን ቀናቹ ሲሆን ቅርጫት ራሱ ውሃ ይይዛል ይላል። ይህ ማለት መልካም ነገር ወደ እናንተ ከመጣ ሁሉም ነገር ለእናንተ ይሰራል እንደማለት ነው። ድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? ዋጋ ዋጋ ዋጋ ይላል ከማይሰጡህ ዋጋ ከማይሰጡህ ከማይሰጡህ ሰዎች ሰዎች ይላል። በጣም አሪፍ ጋር ጋር ይላል። ጊዜህን ጊዜህን ይላል። በጣም ቆንጆ አታባክን አታባክን ይላል። አንድ ላይ እስኪ አብረን እናንብብ። ዋጋ ከማይሰጡህ ሰዎች ጋር ጊዜህን አታባክን ይላል። ይህ ማለት ምን ማለት ነው? ውድ ቤተሰቦቼ፣ አንዳንድ ሰው ለምሳሌ ለእናንተ ምንም አይነት ቦታ የለውም ማለት ነው። ታዲያ ከእነዚህ ሰዎች ጋር ጊዜያችሁን ከማቃጠል ይልቅ ለእናንተ ዋጋ ከማይሰጡ ሰዎች ጋር መቆየት የእናንተን ጊዜ ማጥፋት ወይም ሌሎቹን መልካም ሰዎችን እንዳታገኙ ያደርጋል ማለት ነው። ዲቤ ሳቦቼ ስለዚህ ይህ አባባል ዋጋ ከማይሰጡ ሰዎች ጋር ጊዜን አታባክን ይላል። ቶሎ ያንን ሪሌሽንሽፕ ሊሆን ይችላል፣ ምንም አይነት ነገር ፌሎሺፕ መኖር የለባችሁም ማለት ነው። ምንም አይነት ቁርኝነት አያስፈልግም ማለት ነው። ለእናንተ ዋጋ ከሚሰጡ ሰዎች ጋር ብትቆዩ የተሻለ ነው። ዋጋ ከማይሰጡ ሰዎች ጋር ከቆያችሁ ግን ጊዜያችሁን እያባከናችሁ ወይም ጊዜያችሁን እያቃጠላችሁ ነው ማለት ነው። ዲ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? ዛፍ ዛፍ ይላል። በጣም አሪፍ ዛፍ ሲ ሲወድቅ ሲወርቅ ይላል። በጣም ቆንጆ እንጂ እንጂ ይላል። ሲያድግ ሲያድግ በጣም አሪፍ ድምፅ ድምፅ የለውም የለውም፣ ይላል አንድ ላይ እስኪያ አያይዘን እናንብብ። ዛፍ ሲወድቅ እንጂ ሲያድግ ድምጽ የለውም። ይህ ማለት ምን ማለት ነው? ለምሳሌ ዛፍ ሲያድግ ምንም ድምጽ ሳያሰማ፣ በየቀኑ እንደምታዩት ከሆነ ምንም እድገታቸው ሳይታወቅ ትልቅ ቦታ ይደርሳል ማለት ነው ቤተሰቦቼ በጣም ያድጋል ማለት ነው። ነገር ግን ድምፅ ሳያሰማ ብዙም ሳይጮ ያድጋል ማለት ነው። ታዲያ ዛፍ ሲወድቅ እንጂ ሲያድግ ድምፅ የለውም ከእናንተ ሕይወት ጋር እንዴት ይገናኛል ካላችሁኝ፣ ለምሳሌ እናንተም ለለውጥ ቆርጣችሁ ስትነሱ ለማንም መናገር የለባችሁም። የራሳችሁን ዓላማ በአግባቡ ይዛችሁ ለዛ ዓላማ ደግሞ ታማኝ ሆናችሁ መስራት ባላችሁበት ሰዓት በመስራት በመትጋት ሰዎች ሳያዩ እናንተም ሳትጮሁ ባንዴ ቀስ ብላችሁ በቀስታ እያደጋችሁ መሄድ ትችላላችሁ ማለት ነው። ለዛም የምታደርገውን ነገር ሁሉ በዝምታ አድርግ የሚለውን ሃሳብ ለማስተላለፍ ስትፈልጉ እንደዚህ አይነት ምርጥ የሆነ አባባል መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። ዛሬ ላይ ያየነው ይህንን ይመስላል። እጅግ በጣም ድንቅ የሆኑ የህይወት አባባሎችን አይተናል። ታዲያ እነኚህን አባባሎች ትምህርታዊ በሆነ መንገድ ነው ያቀረብኩላችሁ። ስለዚህ እነኚህን አባባሎች በተለያየ ጊዜ ለራሳችሁም፣ ለጓደኞቻችሁም፣ ለቤተሰቦቻችሁም ሀሳባችሁን በእንደዚህ አይነት አባባል መግለጥ የምትችሉ መሆኑ እና ራሳችሁን ደግሞ ለማነቃቃት የራሳችሁን የንግግር ችሎታችሁን ደግሞ ለማሳደግ ከዛ በተጨማሪ ደግሞ የማንበብና የመጻፍ ችሎታችሁን ለማሳደግ የሚረዱ እጅግ በጣም ድንቅ የሆኑ አባባሎች ናቸው። እነኝን አባባሎች በተደጋጋሚ በማንበብ የምንባብ ችሎታችሁን ማሳደግ ትችላላችሁ። በደብተራችሁ ላይ እየጻፋችሁ ደግሞ የጽሑፍ ክህሎታችሁንም ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይህንን ይመስል ነበር የዛሬው ቪዲዮ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በአግባቡ ከተከታተላችሁ ብዙ ተማሪዎች እንደተለወጡ እናንተም ደግሞ በማንበብና በመጽሐፍ የማንበብና የመጽሐፍ ችሎታችሁን እጅግ በጣም ስለምታሳድጉ ሳታቋርጡ እንድትከታተሉ ይሁን። ቤተሰብ የሆናችሁት ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ፣ ምክንያቱም እናንተ እንደተጠቀማችሁ ሌሎቹም እንዲጠቀሙ ማድረግ አለባችሁ ማለት ነው። ውድ ቤተሰቦቼ ታዲያ እኛንም ደግሞ ላይክ፣ ኮመንት፣ ሼር በማድረግ እና ሳብስክራይብ በማድረግ እንድታበረታቱን ይሁን ምክንያቱም የእናንተ ላይክ፣ ኮመንት፣ ሼር ማድረግ ሳብስክራይብ ማድረግ እኛን ስለሚያበረታታን ሌላ አሪፍ አሪፍ ቪዲዮ እንድንሰራ ስለሚያደርገን በዚህ እንድታበረታቱን ይሁን ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ፣ ምንድን ነው ካላችሁ መሰረታዊ የሆኑ የእንግሊዝኛ የኦሮመኛ፣ የአማርኛ፣ የሂሳብ ትምህርቶችን በኦንላይን ወይም በውስጥ መስመር የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያት ትምህርታችሁን በአግባቡ ያልተከታተላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር ስትፈልጉ፣ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ እኛን አግኝታችሁ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መምህር ብሩክ ነበርኩኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።